ሳምንታዊ ዓለም ሸማች መሰናዶችን ተጀምረዋል። እንግዲህ የዛሬው ዓለም ሸማች መሰናዶችን ከአዲስ አበባ አቅራቢያ ወጣ ብሎ ሸገር ከተማ ኤካ ጣፎ ክፍለ ከተማ ተገኝቷል። እዚህ መገኘታችን ዋናው ምክንያት በኤካ ጣፎ ያለው የወተት ምርትና አቅርቦት ምን ይመስላል የሚለውን ልናይ ነው። እንግዲህ በአዲስ አበባ ከተማ ያለውን የወተት ዋጋ እናውቃለን። ወተት እስከ መቶ ሀያ ብር ድረስ ይሸጣል። እዚህ ያለውስ ዋጋው ስንት ነው? ከአዲስ አበባ ከተማ ጋር ስ ያለው የገበያ ትስስር ምን ይመስላል? በአቅርቦት ደረጃስ ምን ያክል ከፍተኛ ነው የሚለውን እንዳስሳለን። ከአምራቾችም ጋር ቆይታ አደርጋለሁ። ተመልሰናል ተመልካቾቻችን። እንግዲህ ቀደም ሲል በመግቢያችን ላይ እንዳነሳ ነው ዛሬ ዓለም ሸማች መሰናዷችን የተገኘው ሸገር ከተማ ኤካጣፎ ክፍለ ከተማ ነው። ኤካጣፎ ተገኝተን እንግዲህ የወተት ምርትና አቅርቦቱ ምን ይመስላል የሚለውን ቅኝት እያደረግ ነው የምንገኘው። የወተት ምርትና አቅርቦቱ ደግሞ ምን ይመስላል የሚለውን ለመቃኘት መነሻችንን ያደረግ ነው በቀጥታ የወተት ምርት ከሚሰጡ ላሞች ጋር ነው። ማምረቻ ስፍራው ላይ ተገኝተን ዋጋውስ ምን ይመስላል፣ እንዳጠቃላይ አቅርቦቱስ ምን ይመስላል የሚለውን ቅኝት እናደርጋለን። አምራቾችንም እናናግራለን። በተጨማሪ ሸማቾችንም እናናግራለን። አብሯችሁን ቆዩ። በቀን 120 ሊትር ገደማ እናገኛለን። ተደራሽነቱም ለአካባቢው ማህበረሰብ ነው፣ በከተማው ነዋሪ ነው። ዋጋው በሊትር 75 ብር ነው። ቅናሽ በሆነ መልኩ ነው ለአካባቢው ማህበረሰብ ለማዳረስ ነው። ከዛ ባሻገር በወተቱ ጥራት ዙሪያ የግብርና ባለሙያዎች አሉ ከኛ ጋር የሚሰሩ ጥራቱን የጠበቀ ምርት ነው አካባቢ ሰው የምናቀርበው። አሁን በአሁኑ ሰዓት እስከ 500 ሊትር በቀን እያመረተን እንገኛለን። የወተት ጋር በተያያዘ የወተት ምርቶቻችንን ጥራት ለማስጠበቅ የተለያዩ ስራዎች ይሰራሉ። ለምሳሌ አንዱ ፋክተር የፊዲንግ ሲስተም ኒትሪሽን ቫሉ የጠበቀውን ምግብ ለመስጠት ኒትሪሽናል ባለሙያ ተቀጥሮ ኤክስፐርት የተመጣጠነ ምግብ ማግኘት እንዲችሉ እያደረግን እንገኛለን። የራሳችን ማሳ አለን። ወደ አምስት ሄክታር የሚሆን የተለያዩ የሳር አይነቶችን እያመረተን በቂ የሆነ ምግብ የተመጣጠነ ጥራቱን የጠበቀ ወተት ማግኘት እንድንችል እየሰጠናቸው እንገኛለን ማለት ነው። ከተማ ቅርብ እንደመሆናችን መጠን የገበያ ትስስር እስካሁን አልተፈጠረልንም። መሸጫ ቦታም እንቸገረልን እዚህ አካባቢ አሁን የሚተርፈንን በእርጎ መልክ ለአካባቢው ማህበረሰብ ግማሽ እቃ ግማሽ ሊትር ነው የሚይዘው የእርጎ እቃ በስልሳ ብር ሂሳብ ነው የምናየው አርግተን ያው ኪራይ ከፍለን አዋጭ አይደለም። ያው የገበያ ትስስሩ ስለሌለን ከዚህ በላይ መስራት እንችላለን። አንደኛ ቀጥታ ንጹህ ነው፣ ምንም አይጨመርበትም። ሰው በገባ ቁጥር የኳሊቲውም እየወረደ ይሄዳል። ቀጥታ ሸማች እና አምራቹ ቀጥታ መገናኘት ቢቻል ጥሩ መፍትሄ ነው፣ ለአምራቹ ለሸማቹ ጥሩ መፍትሄ ነው ብዬ አስባለሁ። የገበያ ተደራሽነት ወይም ትስስር በተመለከተ እስካሁን በራሳችን ነው ብዙውን እየተንቀሳቀስን ያለን። ለገጣፎ አካባቢ እዚሁ እኛ ተቋም ጋር አንድ ሱቅ አለን ለማህበረሰቡ በተመጣጣኝ ዋጋ የሚቀርብበት በአንድ ሊትር እስከ መቶ ብር። ሁለተኛ አዲስ አበባ አካባቢ ሰሚት ተብሎ የሚጠራ ሪያ ላይ ሌላ ተጨማሪ ሱቅ ከፍታን እንገኛለን ማለት ነው። እንደታለበ ነው ወዲያው ለሱቅ የሚቀርበው እኛ ጋር ማለት ነው። ትኩስ ወተት ይታለባል፣ ወዲያው ለተጠቃሚ ይቀርባል። እንግዲህ ሸገር ከተመሰረተ ሶስት ዓመቱ ነው። ግን በተመሰረተ በማግስቱ ሰፋፊ የግብርና ስራዎችን አንደኛ ምርቱ የሚገኝበት ምርት ብቻም ሳይሆን በተመጣጣኝ ዋጋ ለተጠቃሚ የሚደርስበት ሁኔታ መፍጠር ነው። ከዛም በዘለለ በዛው ልክ ደግሞ የስራ እድልንም በስፋት እዚህ ውስጥ የመፍጠር ዓላማ ይዞ ነው ወደ ስራ የገባውና በአምና ብቻ ወደ 450 አካባቢ ሼዶችን ሰርተን እዛ ላይ የስራ እድል ተጠቃሚ የሚሆንበት ወጣቶችን አደራጅተን ወደ ስራ አስገብተናል። ወጣት ብቻም ሳይሆን በአካባቢ ያሉ መሬት ያላቸው ለመስራት ፍላጎት ያላቸው አርሶ አደሮችንም ደግሞ በማደራጀት ወደ ስራ እንዲገቡ አድርገናል። ከተማ መብላት እንጂ አያመርትም የሚል አይነት ሀሳብ የነበረውን ቶታሊ ቀይረን በእኛ ከተማ ያለውን የወተት ፍላጎት ለማሟላት ተችሏል። ከዛም አልፎ አሁን ወደ ጎረቤት ከተማ፣ ወደ አዲስ አበባ እየወሰዱ ገበያ እንዲያገኙ እየሸጡ ይገኛሉ ማለት ነው። ስለዚህ በፊት ምንም ያልነበረ ቢኖርም በትናንሽ ለቤት ፍጆታ እና ለአካባቢ ማህበረሰብ ብቻ የሚውል የነበረው ምርት በስፋት እንዲመረት አድርገናል። በዚህም በአመት ቢያንስ እንደኛ ክፍለ ከተማ ወደ ሁለት ሚሊዮን አካባቢ የሚሆን ሊትር ወተት ይመረታል ማለት ነው። ስለዚህ ምርቱን ከዚህ በላይ ማሳደግ ይቻላል፣ አቅሙ አለ። ላሞችን በደንብ ማዘመን፣ አያያዛቸውን፣ የባለሙያ ድጋፍ፣ መኗቸውንም በደንብ መስራት ከተቻለ ይህም ምርት ደብል ማድረግ ይቻላል የሚል እሳቢ መጀመሪያ የሙከረኝ ነው ተመልካቾቻችን እንግዲህ ኤካ ጣፎ ክፍለ ከተማ ሸገር ከተማ ተገኝተን የወተት አቅርቦት ነው ቅኝት እያደረግን ያለ ነው እንደምመለከተው ከሆነ እንግዲህ እጅግ በጣም ንጹህ ወተት ጥራቱን የጠበቀ ምንም ያልተበረዘበት ትኩስ ወተት ሸማቾች እዚሁ ማምረቻ ስፍራ እየመጡ የሚገዙበትን ቦታ እንደሆነ ነግረውኛል። ከዛም በተጨማሪ ደግሞ በጣም ያስገረመኝ ነገር ኤካ ጣፎ ክፍለ ከተማ ለአዲስ አበባ በምን ያክል ቅርበት እንዳለ ይታወቃል። ሆኖም ግን እዚህ ያለው ዋጋ በ75 ብር ነው። አዲስ አበባ እኔ እንኳን የምገዛው በ120 ብር ነው። ያ ራሱ እጅግ ሰፊ ልዩነት እንዳለው ነው የሚያሳየው ማለት ነው። እዚሁ ያሉ አምራቾችም እንደሚያነሱት ከሆነ በአዲስ አበባ ከተማ ከሚገኙ አካፋፋዮችም ጋር ቢሆን በጥምረት የምንሰራበት የገበያ ትስር ቢፈጠርልን አቅማችንም ከዚህ በላይ ማሳደግ እንደምንችል የሚያሳዩ በርካታ ጅማሮዎች አሉ የሚል ሀሳብን ያነሱት። እዚህ ያለው የወተት ምርትና አቅርቦት ከከተማዋን ነዋሪ ፍላጎት በላይ እንደሆነም ነው ብዙዎቹ እያነሱልኛሉት። አቅርቦት አለ። ከዚህ በላይ መስራት እንችላለን፣ ወይም የሚረከበን አካል ቢገኝ ምርቱም ይጨምራል፣ ከብቶቹንም ጨምረን እዚህ በላይ መስራት እንችላለን። አየሩ ምቹ ነው፣ ለእርባታ ጥሩ ቦታ ነው። ሁሉም የውሃም የማብራትም ሁሉም ምቹ ነገር አለ። መንገድም ቆንጆ ነው፣ ርቀትም የለውም። ከአስፋልት መኪናኛ ድረስ እዚህ መግባት ይችላል። በበሉ ልክ ነው ወተትም የሚሰጡ አንዳንዴ ያ ጾም ሲሆን ስለምንቸገር ያው ምግባቸውን እንቀንሳለን። በዛ ያው ወተትም ይወርዳል። እና የገባ ትስስር ትልቅ ችግር ነው። ፍሬሽ የሆነ ነገር ነው ያለው። ወተትም፣ እርጎም፣ የተለያዩ የወተት ተዋጽኦችም ንጹህ ወተት ነው የሚያቀርቡልን በተመጣጣኝ ዋጋ ነው። እዚህ አካባቢ ካለው የንግድ ሁኔታ አንጻር ያው እንደ ነጋዴ የሚከፍለው ብዙ ነገር ነው ግን እንደዛም ሆኖ ከቦታው ከሚመጣበት ብዙ ልዩነት የለውም። የዋጋውን ጉዳይ በጣም አሪፍ ወተት ነው። ወተት በጣም ተወዷል። በፊት ካለው በፊት ሰባብር ነበረ። አሁን ከመስከረም በኋላ አብሷል። እየጨመረው ከመስከረም በኋላ ነው። 120 ነው አንድ ሊትር ወተት ከሰ ነው የምንሰራው ከሰመር መጨመር በየጊዜው መጨመር ስለማይቻል ሌላም ነገር ስለሚወስዱ የለም ላለ ማለት አብሬ ነው የምሰራው ለቤትም ወስዶ አቅርቦቱም በጣም አሪፍ ነው። ጥራቱም በጣም የተጠበቀ አሪፍ ነው። ውርጎ በጣም በቃ እዚህ ሰፈር በጣም ታዋቂ ነው። ውርጎ በጣም ደስ ይላል። ጣሙ ደግሞ ከሌላ ቦታ የተለየ ስለዚህ በጣም ስጠጣ በጣም ጣሚ አለ ነገር ነው። በፈለገን ሰዓት አለ ቁርስ፣ ምሳ፣ ራት አይባልም። አለ ከዚህ በፊት የነበረ ዋጋ ቅናሽ ነበር፣ በአምሳ በስልሳ እንረከብ ነበር ሌትሩ። አሁን ደግሞ ገበያ ላይ ያለው ሁኔታ ታውቃላችሁ ጨምሯል፣ እና መቶ መቶ ሀያ ምናምን ስለነበረ አዋጭ ያለ ዋጋውም ጥንሽ ስለሆነ ስልሳ ብር ነው ያው ነው። በስልሳ ብር ማለት በጣም ነው እንደ ዋጋው ቢጨምር ይሻላል። ንጹህ ነገር ገዝተሽ አንዳንዴ ማለት ነው። ግን ዋጋውም ተመጣጣኝ ነው፣ ወተቱም እርጎም አሪፍ ነው። ኢቭን በወተቱ ብቻ በእርጎ ትለየዋለሽ። እርጎ ራሱ ወፍራም ንጹ እርጎ እርጎ በእንደዚህ አይነት እቃ ምናምን ስልሳ ብር የሚሸጥ አብዛኛው ቦታ ማለት ነው። የዋጋ ልዩነት ሊኖር የሚችለው ምንድን ነው? አንደኛ ፈላጊ እና አምራቹ ጋር በሰዓትና በወቅቱ ምርቱ ሳይም በላሽ የሚፈለገው መጠን እና ጥራት የማድረስ እንት ላይ ይሄ ክፍተት አለ። ሁለተኛ ደረጃ ደግሞ የሚመረተው ሁሉ ወተት ብቻ ነው ወደ አዲስ አበባ ማይደና ወተት ተካሚ ጋር ይሄ ክፍለ ከተማ ብቻ ወደ 2 ሚሊዮን ሊትር አካባቢ የሚሆን ይመረታል በአመት። ሸገር ወደ 12 የሚሆኑ ክፍለ ከተማዎች አሉ። አት ካለው ማበረሰብና አንጻር ብዙ ሊሆን ይችላል። ስለዚህ የዋጋ የማውረዱ ላይ አንድ ይሄ ተጽዕኖ አለ። ሁለተኛ ኢኒሽቲቭ ስንሰራና የግብርና ተዋጽኦዎች በብዛት ከተማው እንዲስፋፉና እንዲሰሩ የተፈለገበትም ዋና ምክንያት ምንድነው? ፌር በሆነ ዋጋ ተጠቃሚ ጋር እንዲደርስም እንፈልጋለን። አሁን አዲስ አበባ መቶ 40 መሆኑ እና እዚህ 75 መሆኑ በዋጋ ደረጃ ስናየው ትክክል አይደለም። አምራቹ ያንን ዋጋ በመግኘት አለበት። ነገር ግን የእኛን ተጠቃሚ ስናይ በመቶ አርባ አዲስ አበባ በሚገዛው የእኛ ተጠቃሚ በዛ እንዲገዛ እንፈልገው። ሰባ አምስት ብሩ ፌር ነው የሚል ነገር የእኛ ባለሞች እንዲያጠኑ አድርገናል። አርሶአደሩ በሚያመርተው ሲታይ ብዙም ኪሳራ የሚያደርስ አይደለም። ስለዚህ አንዱ ዓላማ ምንድን ነው? ምርቱ እንዲኖር ማድረግ የሚኖረው ምርት ደግሞ በተመጣጣኝ ዋጋ ማድረስ። ከዛ በዘለለ ግን በዘላቂነት መሰራት ያለባቸው ዋጋ ንረት ሊያመጡ የሚችሉ ነገሮች የተለያየ ምርት ከወተት እንዲወጣ የማድረግና ከፋብሪካ ጋር የሚያገናኘት ስራዎች መሰራት አለባቸው። እሱ ላይ ያሰራንም አሁን በጥቃቅንና አነስተኛ የጀመር ናቸው። በአጭር ጊዜ ውስጥ ወደ ስራ የሚገቡ ኦልሞስት አምና ወደ መቶ ዘጠና አምስት የሚሆኑ ማህበራትን አደራጅተን የተለያዩ የጥቃቅን ስራዎች እንዲሰሩ አድርገናል። ኤአይ ሲስተም ስለሆነ ወይም ይሄ የሴክስድ ሰመን ኢንሴሚኔሽን ነው የምንሰጠው። ከ90 ፐርሰንት በላይ ሴት ላሞች የመወለድ እድል ያለው እና ይሄ ሳይንሳዊ ነው። ያ ማለት ሂርድ ሳይዙን ወይንም እኛ ያለውን የከብት ኮታ እየጨመርን ነው እየሄድን ያለ ነው። በዛው ልክ ምርት ይጨምራል ማለት ነው። የሚልክ ፕሮሰሲንግ ለመጀመር አቅደናል። በተለያየ የወተት ተዋጽኦ ጥራት ያለውን ምርት ይዘን ተደራሽን ለማድረግ በዚህ ልክ ሁሉ ለመስራት እቅድ ይዘናል ማለት ነው። ምርቱን ከዚህ በላይ ማሳደግ ይቻላል፣ አቅሙ አለ። በ2018 ሰፋፊ እቅድ ይዘን መሬቶችን ለይተናል፣ ይህን የሚሰሩ ሰዎችንም ለይተናል። ስለዚህ ሁለት ስራ እንሰራለን ማለት ነው። በፊት ወደ ስራ የገቡትን በሙሉ አቅም እያመረቱ ስላልሆነ ያንን በስፋት እንዲያመርቱና ምርት በደንብ እንዲኖር ማድረግ ሁለተኛ ደረጃ ደግሞ አዳዲሶቹ ወደ ምርት አስገብተን ለአካባቢውም፣ ለአዲስ አበባ ከተማም አጠቃላይ ለአግሮ ፕሮሴሲንግ በሚውል መልኩ ለመስራት እያቀነ እና እየሰራ ነው እንገኛለን። ጥራቱን የጠበቀ ምርት ማግኘት ይችላሉ። ከአምራች ቢወስዱ ሳይጉላላ ሳይውል ሳያድር ቀጥታ ቅርበትም ስላለው ለከተማ በተወሰነ ደቂቃዎች ልዩነት አዲስ አበባ ድረስ ማድረስም ይቻላል። መጥቶም ቢወስዱ ያው ጥራቱን የጠበቀ ምርት ማግኘት ይችላል። እኛ አብሮን ሊሰሩ ከፈቀዱ ጋር አብረን ለመስራት ዝግጁ ነው። በተለይ በተለይ ደግሞ የመንግስት ትብብር ወሳኝ ነው፣ በጣም እንፈልጋል። የማርኬት ወይም ገበያ ትስስር ያስፈልጋል። አሁንም ብዙዎቹን ተደራሽ ያደረግ ነው ወይም በዚህ ልክ ሄድ ነው በእኛ ቅቡ እና ከአንዳንድ እንቅስቃሴዎች ያለፈ ባዛር ኤግዚቢሽን፣ የተለያየ ኤክስፖዎች ቢዘጋጁ ሰዎች ልምድ የሚለዋወጡበት ሁኔታ ቢኖሩ መጥቶ እኛን ተረክቦ ለማህበረሰቡ ለማቅረብ የፈለገን ሰው ወደኋላ ነው። መጠቀም ያለብንን ነገር አልመጠቀም አልቻልንም። ምክንያቱም ገበያው በጣም የወረደ ነው። አንድ ሊትር ሰባ አምስት ብር ማለት በጣም የወረደ ስለሆነ ማቅረብ ነው ያልቻለው። የገበያ ትስስሩ በጣም ደካማ ነው። ምርት የሚረከበንና የመኖ ችግር ነው። ከፍተኛ የመኖ ችግር አለ። ይሄ ብቻ እንዲስተካከልልን አቅርቦ ችግር አይኖርም፣ እናቀርባለን። ግን የገበያው ትስስር በቋሚነት የሚወስድልን እኛ ተደራጅተው እንዲወሰድ ነው። እነዛም ተደራጅተው ከኛ ላይ እንዲወስዱ ቢደረግ፣ የገበያው ትስስሩን ቢፈጥርልን፣ የመኖ ጉዳይ ደግሞ መኖን ቢያስተካክልልን፣ እዚህ አካባቢ ላይ በአቅራቢያችን ማግኘት ብንችል አብዛኛው የከብት መኖ የሚመጣው ከኛ ከተማ አይደለም። ከሌላ ቦታ እስከ ደብረ ብርሃን እስከ ቡሾፍቱ፣ ሌላ ቦታ መሄዱ ያመጣሉ። ይሄ በደንብ ዋጋ እንዲጨምር ያደርጋል። ይሄን ለመፍታት ምንድን ነው ያደረግ ነው ጥቃቅን እና አነስተኛ ቅድም በኢንዱስትሪ ያደረጃ ናቸው። የከብት መኖን እንዲያመርቱና ና ቢያንስ ለእኛ ከተማ አርሶ አደሮች እንዲያደርሱ የማድረግ ስራዎች ጀምረናል። አልጨረስ ናቸውም። ሲያልቁ በአካባቢያቸው በቅርበት በደም ዋጋ ሳይወጣ ና በትክክለኛ ዋጋ ሲያገኙ ዋጋው ዝቅ የሚልበትን ሁኔታ እናመቻቻለን ማለት ነው። የማይገባቸውን ጥቅም ለማግኘት የሚንቀሳቀሱ ና ዋጋን እንደፈለጉ ማኒፑሌት የሚያደርጉ አሉ። እሱን ለመቁረጥ ከአዲስ አበባ ሸማቾች ማህበር ከማህበራት ቢሮ ጋ በመሆን የጀመር ናቸው ስራዎች አሉ። አዲስ አበባ ውስጥ ቦታ እስከ ማመቻቸት ና ምርቱን ቀጥታ ተቀብሎ ለተጠቃሚ ማድረስ ሂደቶች ተጀምሯል። አላለቁም። በዘላቂነት ግን እንደዚ አይነት ስራዎችን ሰርተን የዋጋ ልዩነቶችን የማጥባብ ማጥባብ ብቻም ሳይሆን ትክክለኛ ዋጋ ሆኖ ፌር በሆነ አምራቹም ተጠቃሚውም ፌር በሆነ ዋጋ ምርቱን የሚያገኝበትን ሁኔታ ለማፍታት በዛ ልክ ስትራቴጂካል እየሰራ እንገኛለን። ተመልካቾቻችን እንግዲህ እየተከታተላችሁ የቆያችሁት ሳምንታዊ ዓለም ሸማች መሰናዷችንን ነው። ዛሬ ኤካ ጣፎ ክፍለ ከተማ በሸገር ከተማ ተገኝተን የተለያዩ የወተት አምራቾችን ስናነጋገር ቆይተናል። እንግዲህ እንደሰማችሁት ነው፣ በቂ የሆነ የወተት አቅርቦት መኖሩን አይተናል። ዋጋውም እንደሆነ ከአዲስ አበባ ጋር በተለይ ከአዲስ አበባ ከተማ አስተዳደር ጋር ያለው የዋጋ ልዩነት እጅግ ሰፊ መሆኑን ታዝበናል። በቀጣዩ ጊዜያትም እንግዲህ ከአዲስ አበባ ከተማ አስተዳደር ጋር የተለያዩ የገበያ ትስስሮችን ጠር ለአዲስ አበባ ከተማ ነዋሪ የወተት ምርት ለማቅረብ በቂ ዝግጅት ማድረጋቸውን ሰምተናል ማለት ነው። እኔም እዚህ ድረስ መጥቼ ወተት ሳልይዝ አልሄድም። መቼስ እንዲህ ጥራት ያለው ወተት ቀርቧል እየተባልኩኝ መሞከር አለብኝ ብዬ ወተቴን ይዤ ሊሄድ ነው። ከእናንተም ጋር ልሰናበት ነው። በሚቀጥለው ሳምንት በተለያዩ ይዘቶች እንገናኛለን። ተመልካቾቻችን አብራችሁን ስለቆያችሁ ከልብ ነው ማመሰግናል። እሺ ወተቴን ትሰጭኛለሽ ባለሱቅ?